የማን? ምን ሆንክ? እየምንድን ነው እየምንድን ነው? ምን ሆንክ? ምን ሁለት ነው ያባትህ ደንቶ ነው። ና እንጂ ና። ምን አለ ምን ሰላም ሰላም ውድና የተከበራችሁ የኢትዮ ተከታታዮቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ ድምጽ እንደሚሰማችሁ ተስፋ አደርጋለሁ። ልታይ ማልቴ ምንቻ ግን አባ ከስራ መጥቶ አሁን እንደምታዩ ታዛና ያለ ነው። አስር ሰዓት እና ዘጠኝ ሰዓት አድርገን ቡና እና ቡና ጠጥተን ምናምን በቃ ቡና ሲጠጣ ከስራም ከድካም ጋር አባት ትኝት ነው የሚለውና ምን ፕራንክ ልስራው ብዬ ሳስብ የሆነ አይዲያ ያመጣል። ወድ ነው እዚህ ጋር በርግጫ ቻፕስቲክ ለቪዲዮ ብዬ ባለፈው ገዝቼ ማለት ነው ትንሽ እንትን ብላለች እና ግን ከንፈሩን አይኑን ኩልኩዬ ከንፈሩን ከቀባሁት በኋላ ተነስ ቪዲዮ እንስራ አለዋለሁ። ል ቪዲዮ ካቀሰቀስኩት ምቢካ ላይ ውሃ ልረጫው እችላለሁ። እንቅልፍ ከወሰደው ምንም ብትሉ አይሰማም አቀዋለሁ። እና ቤተሰብ ምን ይላል? ልክ ካሜራ ላይ ፊቱን ሲ በሰልፊ ያደርገዋለሁ። አውቄ ቪዲዮን ማለት ነው በሰልፊ አድርጌ ራሱን እንዲያደርግና በቃ ምን እንደ

ቤት ሰዎች አይ፣ ማይሰማም እኔ እኮ በእንቅልፍ ራሱ ማለት ነው። የሆነ ነገር ከተነቀው ብድግ እሱ አይሰማችሁም እንኳን እንደዚህ አረባባ እንዳቀሰቀሰው አለ። እስኪ ቆይ ቆይ ቆይ ቤተሰቦችን።

አዳሰቀም በኋላ አይደርስን አይን ሁላ ቀላ ውሃም ጭልኝ በቃ። ኧረ እንደዚሁ እንደተነሳየው ካሜራ እኮ አዘጋጅቻለሁ ነው። ሂድ ፊትን እዛ ታጠብና መምጣት ሰላም በላቸው ቤተሰብ። ለነገሩ ሂ ፊትህን እንትን በል እዛ ፎቶ በፎጣ አጥርገህና ልተጣጠብ፣ ጓዳ ያለ ልተጣጠብ እና ና ቶሎ በሌ። ሰላም በያቸዋለሁ። ቶሎ በላ፣ ካሜራ እየቆጠረ እኮ ነው። ሸቋን ካልሰራን ምንድን ነው? ምን ነው? ምን ነው

ይሄ ምንድን ነው? ምንድን ነው? ምን አለ? ምን ሁነት ነው? አሻንጉሊት ታደርግሽኝ እኮ ምንድን ነው? ማቁጭ በል መጀመሪያ ምንድን ነው? እኔ ምንም የሚጠይኝ ነገር የለም። አረ ልብስ ምን ስታደርጉ ነው የቆየችው? እሺ ጭራሽ አይደለም ምንድን ነው የምጠራርገው? ምን ነው? አልገባኝ። ምን እግዚኦ! ምን አለ? ምን ነው? ቆይ ንገረኝ። ምንድን ያደርግ ምን አደረኩ? ምንድን ነው አልገባኝም። ተው እንጂ ፊትን ባጫጭ ቀቁ ምንም እኮ የለም። ይሄ ምንድን ነው? እሺ ምን እኔ ምንም አይታየኝም። ይሄ ያሙ እንዴ ምንድን ነው እንዴ ምንድን ነው የቀልቶ እንደዚህ ምንድን ነው የቀለው ቀላ እንዴ አንቺ ቻፕስቲክ ምናምን ቀብተሽኝ ነው እንዴ? ማ አኔ ማርያምን አዎ

እንዲህ ሰው አያርፍም። በቤቱ ግን ቁጭ ማለት አይችልም። በቃ በቃ እንደዚህ ሳንባ ይበላች ድመት አስመስለሽኝ እኔ አልተኛም። እንደ ልምድ ነው እኔ አሁን ሰላም ሰላም፣ ውድ ቤተሰቦች። እንደውም እንደጠበኩት አልተሳካልኝ፣ ቶሎ ነቃብኝ። እንዴት? ና ና ዶኒ ሰላም በላችሁ። እሺ ሰላም ቤተሰብ፣ እንዴት ናችሁ? ልተኛበት አላስቁሙልኝ። ና ና ና ዶኒ ና ልታጠፊት። እንዴት ያውራችሁ? መጀመሪያ ሰላም። ቪዲዮ እኮ እየሰራ ነው። እንዴት ነው? ፍራንክ ላደርግህ አስቤ ነበር። ናና

ቤተሰቦች ፕራንክ አድርጎኝ አንተን አይደለ? ባለፈው ፕራንክ ያርከኝ ነኝ መጨረሻ ቪዲዮ ነው ያርጊሻለሁ፣ ግን በተኛንበት ምናምን አይደለም እኮ ፍቅር እንዴ እንደዚህ ማ

እንትን ብለህ መታጠብ ከፈለግ ታጥበህ ነው አልኩት። ልክ መስታወት ኦፊስ ሲደርስ ደንግጣ ቤተሰቦቱ እንግዲህ ዝችጋ ማይክ ደብቀን ነበረ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ፈታ እንደምትሉበት ተስፋ አደርጋለሁ። እዚህ ቁጭ ብዬ ስታይ ነው አምሮባለ ማለት። ቤተሰቦች እንግዲህ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።